ወይዘሮ ማህሌት እንግዲህ ያበበ ደንበሳ ልጅ አቶ ዝናን እንግዲህ ፊት ለፊት ተጋፍጣ የተሰጣትን ተልኮ በአግባቡ ተወታለች ማለት ይቻላል። እንግዲህ ከታገተችበት የወጣችው እንዳያችሁት ያው የብር ብድ መቶ ሺህ ተከፍሏል። የቀረውን ደግሞ ቀጣይ ሊገባላት እንግዲህ እነ መድብል ጋር ተባብላ ነበር የወጣችው። እንግዲህ በጣም የምትፈራውን በጣም ከምንም በላይ በሕይወቷ በዚህ ምድር ላይ እንደዝና የምትፈራው ሰው የላትም ማለት ይቻላል። ማለት ግን ለገንዘብ ሲባል ይሄ ገንዘብ መቼም ከሕይወታችን በላይ የሆነ ነገር ነውና እንግዲህ ዛሬ በሚገርም ሁኔታ ዝናን አጠጥታ ለማስከር ሆን ብላ ያደረገችው ነገር እንግዲህ የሄደችበትን የከረመችበትን እንኳን በልክ አብራርታ ሳትናገር እንግዲህ ዝናን መሰየው እንኳን መጣሽ ተናገሪ ታሁን ታሁን እያለ እየጠበቀ እሷ ግን ግፋ በለው አብሽር በለው እያለች እንግዲህ ጠጥቶ እንዲሰክር አድርገዋለ ማለት ነው። ከዛም ማድረግም ብቻ ሳይሆን ሳክሮ እንግዲህ አስመሹው ከሰከር ሰከረ ካልሰከር ሰዓት ላፊት ድረስ ማስመሸት አለብሽ፣ ያለበለዚያ ወይ ይውልሽ ብሎ መድብል እንግዲህ አስፈራርቶ ልኳት ነበረ። በጌታም ጌት አለበት ይላል ሀገር የሰጠረት እና እንግዲህ ዝናን ነበር የምትፈራው። ከዝና በላይ ደግሞ አሁን መድብ ልና የፈራችሁ መድብ መድብል የላካትን በዛ ላይ ደግሞ ገንዘብ ነው ዋናው ትልቁ ነገር ሞተሩ። ማለት እንዳልኳችሁ ከሕይወቷ በላይ ገንዘብን አስበልጣ ትወዳለች። እና የገንዘብ ጉዳይ ስለሆነባት እንግዲህ ደግሞ በፊት ከዝና እየተቀበለች እነዚኞችን ስታባረር መከራቸውን ስታበላ ብሩክን ስታሳድር ነበረ። አሁን ደግሞ በተረኛ ሆነና አቶ ዝና መጀመሪያ ብሩክን ባሏን ያኔ ባሏን የትዳር አጋሯን ካርታ ያን ያክል መከራ ስታደርግ የነበረችን ሴት ለእኔ ትሆነኛለች ብሎ እንግዲህ በገንዘብ ገዝቶ ሲያሰራት ነበረ። አዙራ መልሳ እሱን እንደምትሸጠው አልገባውም ነበረ። እንግዲህ በከታተኛውም ምንም ማድረግ ስለማይቻል ዛሬ እንግዲህ በእጁ በእሷ እጅ ወድቋል ማለት ነው። የበለጠ ገንዘብ ሲሰጧት እንግዲህ ሽምልል ብላ ሀሳቧን ቀይራ እንግዲህ ዝናን በዚህ ልክ እንትን ብለዋል ማለት ነው። አስክራም እንግዲህ ዛህዲያ መድብል ጋር ፊት ለፊት አጋፍጣቸዋለች። መድብልና ሞገስን በሚፈልጉት መልኩ እንግዲህ ሽቅብ ቁልቁል እያለ እየተወዛወዘ መጥቷል ማለት ነው። ሞገስ እንግዲህ በጣም ነው የሚፈራው ዝናን። አሁን እንኳን ሰክሮ እያየው በቃ እንደዚህ እየተንቀጠቀጠ ነበረና መድብል በል ነቃበል እንግዲህ ብዙ ነገር ያጋጥም ይችላል። ነቃበል ብሎ ኮርኮም ሲያደርገው በቃ እንዲህ እየተንቀጠቀጠ ነው። እጁን እንደመሰቅሰቅ እንድጅግኖቹ ምናምን የሆነ ዱን ጨበጥ ዘርጋ ሲያደርግን እኔማ የለሁም በሳቅ ጋይስ፣ እንዴት እንደሚያስቀኝ ስሬስ ማለት ነው እንግዲህ እሱን እሺ ብሎ እየተጋፈጡ ይገኛሉ። ዝናም እንግዲህ ሰክሮ ፊት ለፊታቸው መጥቷል። ማህሌትም እንግዲህ ገፋ ገፋ እያደረገች አምጥታ ፊት ለፊታቸው አጋፍጠዋለች። ዝና እንግዲህ እነሱ ፊትለፊት ሲያገኝ ዞር ብሎ ያያት ማህሌትን ነበረ። ይሄ ቀን አልፎ ግን ማለት ነው ዝና እንዴ፣ ማንም ብሎ ከነዚ ሰዎች እጆ የወጣለታ። ማህሌት ምን እንደምትገባ በመድኃኒዓለም ምን ያላውቅም ማለት ነው። አይ የት ገብታ እንደምትሸሽግ አይዶ ነው ብቻ ግን ለዛሬ ተሳክቶላታል። ሶ አሁን እሱን ከሰጠ በኋላ ደግሞ ቀሪ ገንዘቧን ትቀበላለች። ከዛ በኋላ እንግዲህ እንዲሁ ሁኔታዋ ትኖራለች ማለት ነው። እውነት በጣም ነው። አንዳንዴ ምንም ያክል ጀግና ነን ብንል፣ በተለይ በዚህ ዘመን ምንም ያክል ጀግና ነኝ፣ ምንም ያክል ከኔ በላይ ወኔ ያለው ሰው የለም ብንል እንኳ አንዳንድ ሰዓት እንደዚህ ያለው ታሪኮች አሉና እኔ በራሴ በጣም ነው የገረመኝ። ውድ ቤተሰቦቻችን ሰላም፣ እንዴት ናችሁልኝ? ውድ ቤተሰቦች እንዴት ናችሁ? ማወዳችሁ ማከብራችሁ ቤተሰቦች ላይክ በማድረግ ዲሁን ጀምሮ እስከ መጨረሻው ማለት ሀሳብ አስተያየታችሁን አስቀምጡልን። ያው ዛሬም እንግዲህ በተለመደው በአዲስ ቪዲዮ ብቅ ብለናል። አብረን ዘና እያልን እንቆያለን ማለት ነው። ሌላ እኔ እንዲያስገረመኝ ነገር መድብል ኤፍራታን አፍቅሯታል። ፎን ቀገብቶለታል። ጋይስ ረበስማም እኔ እኮ የውሸት መስሊን ባለፈ፣ የኔ ጥቁር አዝሙድ ደግሞ በጣም ምምታም ነው፣ የኔ በጣም በለል እያለ ማለት ነው። ሲያሽኮር ምማት፣ ከዛ ሷም ደግሞ ያንን ብሩን በቃ ችግር የለውም ሌላ ቀን ትሰጠኛለ እያለ ማለት ነው። ቤት ተባባለችውን ብሯን በቃ ችግር የለውም መቼ እንገናኝ እያለች እያወረች እና እኔ ደግሞ እሱ አውቆ ነገሮች ቹን በቃ እንድትቀርበው ለስራው እንድታግዘው መስሎኛል። ኦኬ ለካ ፍቅር ጠልፎታል እና እንግዲህ እንዳያችሁት ትናንትና ለሞገስ እያወራው ነበረና ከኤፍራታ እንዳትሆን፣ ኧረ እሷ የጠረጥርካት ነው እያለ እንግዲህ እየተሽኮረመ መሱም እያወራ ነበረ እና እንግዲህ ደስ የሚል ጥምር ነው። ኤፍራታ ግን ለገንዘብ እንጂ ለትዳር የምትሆን ሴት አትመስልም። በነገራችን ላይ ቸግሯት ነው እሷ የማይፈረድባትም ጋይሳ ሸግሯት ነው። ችግር የለውም ባካችሁ፣ ስለ ችግራት ነው እንጂ ገንዘብ ስታገኝ እሱ ኦኬ፣ ምንም አትልም። ጓገጭ ማትል ይመስለኛል ማለት ነው። ብቻ ደስ የሚል ነገር አለው። ሌላው ሉላና ዳጣ እንግዲህ አንድ ላይ ነው ያሉት። ሞገስ ወደዚህ ሲመጣ ሉላና ዳጣን አንድ ላይ አድርጓቸው የመጣው። ዳጣ እዚያ አሪፍ ጊዜ እያሳለፉ ነው። ከሉላ ጋር ብቻዋን እንዳትሆን እንዳትደበር፣ አብሽሪ እያለች ትገኛለች ማለት ነው። ሌላው ቅድስቴ፣ ያው በብሩክ መጥፋት በጣም እንደ ተደበረች ነው። በነገራችን ላይ መድብልን እኔ በጣም አድንቄዋለሁኝ። እንዴት አትሉም? ሞገስ ራሱ ትናንትና እንግዲህ የሆነ ፍቅር ነገር ሊጀምር ነው መሰል ምናምን ሲል ሲላ ቅድስትን ነው እንደ ብሎት ነበር አይ ቅድስትን፣ ቅድስቴ ቆንጆ ልጅ ነች በእርግጥ ግን ወንድሜ ጋር ብዙ ቆይታለች፣ ተመኝቷት ሊሆን ይችላል። ስለዚህ ወንድሜ የተመኛትን ሴት ደግሞ ለእኔ በጣም ከባድና ነውር ነው፣ ላደርገው አልችልም። አግኝቼው እራሱ ብጠይቀው ጥሩ ነበረ። ግን ወንድሜ ተመኝቷት ሊሆን ይችላል። ስለዚህ ያችን ሴት ደግሞ የወንድሜ እኔ መንካት አልችልም ነው ያለው። እና የእውነት በጣም ነው ያስደሰተኝ። እኔ እንደውም ሲቀራረብ እዚህ ቤት ውስጥ ሲቆይ ውሎ ሲያድር በቃ ከቅድስቴ ፍቅር ጠለፈው እንደብዬ ነበረ ግን ነው እንደዛ አይደለም ማለት ነው። እንግዲህ ማለት ከብዙ ቀን እገታና እንትን በኋላ ወደ ቤቷ ስትመለስ ኤፍራታንም ስታገኛት የት እንደ ቆየች አልተናገረችም። እነ መድብልም እንዳገቷት አልተናገረችም። ሲቀጥል እንግዲህ ያው ዝናም ጋር ስትሄር ድረስ ለዝና ራሱ አልተናገረችም። ማንነ ምክንያቱም ከዛ ካለፈውን ስቃን የሚያስረሳ ብር ቀብሪ ተቀብላለች። ስለዚህ ያንን ብር ስለተቀበለች ምንም አልመሰላትም ማለት ነው። እና ብሯን ይዛ አሁን ዘና ፈታ እያለች ትገኛለች። እንግዲህ በጣም እንዲህ ብር እንዴት ነው፣ ብር ከየት አግኝተሽ ነው ሽቱ ገዝተሻል እያለች ነበር ቅድስና፣ ማን ነው የፍራታና አዎ። ስፈልጊ የዓመት ቤት ኪራይ ዘጋልሻለው አለች። እንግዲህ አሁን ይህን ብር ተቀብላ ያለ አሁን ይህ ብር ይቆያል መስራት አለ ነገሩ። ይህ ሲያልቅ ደግሞ ወደ ሌለኛው ወደ አንዱ ቀንጥስ ትላለች። እና እንግዲህ ውድ ቤተሰቦቻችን ዛሬ ዝና እንግዲህ በነው መድብ ልጅ ገብቶ የምናንዘዝበት ቀን ነው ብለን ተስፋ እናደርጋለን። እናንተስ ምን ትላችሁ? እኔ እንደዛ ይሰማኛል። እንደው የተወሰነ ፍንጭ እንግዲህ በነገራችን ላይ ዝና ምንም አይነት ፍንጭ አይነግራቸውም። ያው እንግዲህ ነገሮች ከጠኑ ቢያንስ ብዙ እንትን ከሄዱ በኋላ ሊሆን ይችላል እንጂ ዝና አይተነፍስም። በሞት መርጣ ምክንያቱም ይሄ ከባድ ሚስጥራቸው እስከሆነ ድረስ ለእሱ ብቻ ሳይሆን እስከ ጓደኞቹ ሌላ ሪስክ ስላለው የሚናገር አይመስለኝም። እንግዲህ በቀጣይ ዝና ዝሮ ዝሮ እጃቸው ገብቶ እንደምንገናኝ ተስፋ አለኝ። ሰላም፣ ቆዩ በያላችሁበት ባይ